በዚህ የተደናገረው እና የደነገጠው የብልጽግና የሞት ስብስብ እነ ገሌ መርተዋቸው ጀነራል ገሌ አቀናጅቷቸው የሚል ለሰሚ የሚያስንቅና የሚያስቅ መግለጫ የአብይ አህመድን የዘር ማጥፋት ፕሮጀክት ሜዳ ላይ በሚመራው ተቋም በኩል አውጥቷል። የእኛ ትግል ከሌላ የተዋሰው ርዕዮት፣ ከሰው የተዋሰው ጠመንጃና ጥይት፣ የተበደረው መሪ፣ የገዛው አስተማሪ አልነበረውም፣ የለውም፣ አይኖረውም።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 እጣ ፈንታህ አሳፋሪ ውድቀት ነው፣ ይልሃል የአማራ ጀግኖች ትግል። ጅብ ሆኖ ይበላሃል። አማራን ጨርሶ ሳያጠፋው በህብረቱ ያጠፋል። በፍጹም አንድነቱ ያሸንፋል። በጅብ ቆዳ ሳይሆን በአባቶቹ አምላክና በአባቶቹ ጥበብ የሚታገዘው አዲሱ ትውልድ መቀመቅ ይቀታል። ድል ለአማራ ህዝብ አንድ አማራ አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ መጋቢት 13 2017 ዓ.ም አርበኛ ዘመነ ካሴ